እንግዲህ እንደምታዩት የሁላ ስደተኛ ነው። በቃ እኔ ሰላም ግቡ ባሎን እንግዲህ ኢንሻአላህ ሰላም ሊገቡ ማለት ነው እንጂ ኸይር ነው ብዬ ያው ሌላውን ጉዳይ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሆይ ሁሉ ሰላም። ጉዞ ወዴት? እንግዲህ ኢትዮጵያን ቻው እያልኩ ነው ዛሬ። እንደምታዩት እንግዲህ ዛሬ የመጣሁበት ቪዲዮ የሚገኘው ወይን ነው፣ መናገር አይጠበቅብኝ ማለት ነው እና እንግዲህ ዛሬ ሰርፕራይዝ ሆኛለሁ ማለት ነው። ሰርፕራይዝ ነው ትልቅ ሰርፕራይዝ ነው። ይመጣል ብዬ ያልጠበኩት፣ ይሳካል ብዬ ያልገመኩት በዚህ ሰዓት፣ ያው ፍላጎቱም የለኝ ነበር። ፍላጎት ባለኝ ሰዓት አልመጣም። ብዙ ቦታ ብዙ ቦታ ብያለሁ ታገያለሁ። ዛሬ ግን በቃ ተስፋ ቆርጨተው ታርገው ነበር እና ለምን ታውት እንግዲህ አሁን ጎዴ ሪፖርት እየገባሁ ነው። ዛሬ ነው በረራዬ። ያው እንኳ ደስ አላችሁ እንግዲህ ያው መሄዱ ሳይሆን ዋናው ነገር፣ እስኪ መጨረሻው እንዲያምር ተዚህ ደስታ ሁሉም ደስታ በደስታ እንዲሆን እስኪ ዱ አድርጉበት ማለት ነው። እዛም ያለው ተቀባው ሀገሩ ምኑ ሰራው በቃ የተሻለ ጥሩ ነገር ላይ ኢንሻአላህ ተስፋ አለኝ እንዲሆን። እስኪ ደስታችሁን በላይክ ግለጹ፣ እስኪ ላይክ አድርገው እና ቤተሰቦቼ አልሐምዱሊላሂ ረቢል ዓለሚን ዛሬ ላይ ቤዛው መጥቶ ትኬቱ ሁሉ ነገር አልቆ በረራ በዚህ ቀን ቤዛው አልቋል ሁሉ ነገር ተብሎ ሲደወልልኝና ሲላክልኝ አላመንኩም። እንዲያውም አራዝመው በቃ አሁን አልፈልግም አሁን ብዙም ማስተካከላቸው ነገሮች አሉ ተወው ብዬው ነበር ማለት ነው። መተውም መሰረዝም ማበላሸትም የራስ ፍላጎት ነው ሲለኝ በቃ እንግዲህ ብሩ ከሚከስር ለበጎ ነው ለሀይረ ነው ብዬ ያው ሌላውን ጉዳይ ትውት ታርጌ ጉዜን ወዲህ ውጪ አርጌ ያለው እንግዲህ ባዝ ሰላም ግባ ከሁሉም ሰላም ይቀርማል። ሰላም ቢኖር ነው እንደፈለግን መንቀሳቀስም መሄድም መንጣትም ሀገር ውጭም ሀገር ውስጥም የምንንቀሳቀሰው ሰላም ሲኖር ነው። እንግዲህ ይሄ ሁሉ እንደምታዩት እንግዲህ ያው ወረፋውን እየጠበቀ ነው ይሄው። ማሻአላህ ሪፖርታችን ጸሪያ ነው ወይ የምር ያው እንግዲህ ከስንት አመት ብዙ አመት ሆነ የካየሁት በጣም ጸድ ያለ ለየት ያለ ነው። ከውጭ ሀገሮች በቃ አይተናነስም። እንግዲህ እንደምታዩት የሁላ ስደተኛ ነው። በቃ እኔ ኢትዮጵያ ሕዝብ እኔ እስከመቼ ስደት እስከመቼ ስደት አረ ስደት ይብቃ ጎበዝ፣ ኧረ ይብቃ። እንዲ ቶሎ ተለውጠን ወደ ሀገር የምንገባበትን እና እንግዲህ አሁን ወደ ፕሌን እየገባው ነው። ያው ካሜራ ትንሽ ይሆናል ሸሸግ ብዬ ነው። እንግዲህ ኢትዮጵያ እንደምታዩት ይህን ይሄን ይመስላል። ኢትዮጵያ አየር መንገድ ነው። ዘብን ያለ ነው። እንግዲህ የማዲያም ቅመሞች የሚው የሚመለሱም አሉ፣ አዲስ የሚሄዱም አሉ። አላሁ አክበር

እና ውድ ቤተሰቦችን እንደምታዩት እንግዲህ አሁን ይሄው ደርሰናል፣ ሰላም ገብተናል። እና የት ሀገር ነው የሚለውን ደግሞ ይሄን ለእናንተ ትቻለሁ። ይሄው ይሄው፣ ሰፈሩ ይሄን ይመስላል። ይሄ የት ነው? አይታችሁ መገመት የእናንተ መብት ነው። ይሄው ይሄው እንግዲህ አሁን ላይ ማሻላ ፕሌኑ ማለት ነው። የኢትዮጵያ አየር እንደዚህ ይተልቃል ብዬ እኔ እስካሁን ገምቼ ራግሱ አቅ ምክንያቱም ከአንድ ሁለት የሄድኩበት ቢያንስ የአራት መቶ ሰው ይሄ ስምንት መቶ የሆኑ እኮ አንድ ሺህ ሰው እኮ ነው የሚይዙ። ማሻአላህ ይሄው ፕሌኑ ደግሞ ይሄው እንግዲህ ደርሰናል፣ ውድ ቤተሰቦች እንግዲህ ሰላም ገብተናል። አልሐምዱሊላህ ረቢል ዓለሚን እንግዲህ አሁን የምገኘው ያው ሪፖርት ነው ማለት ነው። ከኢትዮጵያ ሪፖርት እስ እስኪ ገምቱ ግን ሁላችሁም ማለት ነው። ዝሮ በቀጣይ እንሻላህ በቪዲዮ እመጣለሁ። እንግዲህ አይታችሁታል። ሰወርቲም እንግዲህ ሪፖርቱ ይሄንን ይመስላል። እስኪ ማን ይመስላል ይህ ሪፖርት? ካናዳ ነው? ዱባይ ነው? ኳተር ነው? ኩዌት ነው? ያው ብዙም ባይለይ ገምቱ፣ በቀጣይ ቪዲዮ